ብዝኀነትን ማክበር ለሰላማዊ ኑሮ መሠረት ነው ሲሉ የአዲስ አበባ ከተማ አስተዳደር የሃይማኖት አባቶች ተናገሩ። የከተማ አስተዳደሩ ሰላምና ጸጥታ አስተዳደር ቢሮ በሰላም ግንባታና ልማት ሂደት ውስጥ የእምነት ተቋማት ያላቸውን ሚና በተመለከተ ከተማ አቀፍ የማጠቃለያ ውይይት አካሂዷል። ሰለሞን አሰፌ። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ከከተማዋ የሃይማኖት ተቋማት ጉባኤ ጋር በመተባበር የሰላም ኮንፈረንስ የማጠቃለያ መድረክ አካሂዷል። በሰላም ኮንፈረንስ የማጠቃለያ መድረኩ ላይ የመወያያ ጽሑፍ ቀርቦ የሃይማኖት አባቶችና ተጋባዥ እንግዶች ውይይት አድርገውበታል። ሰላም የእያንዳንዳችን ጉዳይ ነው። ሰላምን መጠበቅ የአንድ ወገን ጉዳይ ብቻ አይደለም። ለሰላም በጋራ መስራት አለብን ሲሉም ተወያዮች ሀሳባቸውን አንስተዋል። ለወደፊቱ ዘላቂ ልማት፣ ዘላቂ ሰላም፣ ዘላቂ ልማት እንዲኖረን መንግስትም ተጎን ሆኖ የራሱ ሚና እንዲወጣልን በዚህ አጋጣሚ አደራን አደራ ጎላ ይሆናል። ስለዚህ ሁሉን አሳታፊ ተሆነ ሰው አይጣለም በሰላም ይኖራል ማለት ነው። ኢትዮጵያ ተስማምታ ያለ ጠመንጃ መንግስት አመታልኝ ያለ ጠመንጃ በወረቀት መንግሥት አመታለይ በመስማማታችን ማለት ነው። በሃይማኖት ምናልባት ላንገናኝ እንችላለን። በሐሳብ ግን አንድነን። ባይሆን እኛ መናገር ያለብን ታረቁ ተስማሙ፣ ሰላም ይሁን፣ ፍቅር ይሁን። ለመስጊድም፣ ለቤተ ክርስቲያንም፣ ለጓደኞቻችን፣ ለፓስተርም ሰላም ይሁን። እነሱ እኛን ያግዙ፣ እኛም እነሱን እናግዛቸው። እንከባበር፣ እንዋደድ ነው። ይሄ ነው የሚጠበቀው። የአዲስ አበባ ከተማ አስተዳደር የሃይማኖት ተቋማት ጉባኤ ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ እንዳሉት እያንዳንዳችን የሃይማኖት ተቋማት መሪዎችና አስተማሪዎች ምዕመናንን ሃይማኖታዊ አስተምህሮቱ በሚፈቅደው መሠረት በማስተማር ስለ ሀገር ፍቅር፣ ስለ አብሮነትና ስለ አንድነት መጸለይ አለብን። ይህንን አጠናክረን ልንቀጥል ይገባል ሲሉም ሀሳባቸውን አንስተዋል። ሃይማኖቶች ብዝኀነታቸው ሳይገድባቸው የጋራ ጉባኤ በመመስረት በዚህ የጋራ መድረክ በመጠቀም የእርስ በእርስ ግንኙነታቸው ሰላማዊ መከባበር የሞላበት እንዲሆን ጉልህ አስተዋጽኦ በማድረግ ላይ ይገኛሉ። ይህ የጋራ ጉባኤ ለእርስ በርስ ለመታወቅ ሰፊ ዕድል የፈጠረ ሲሆን በአባል ሃይማኖት ተቋማት ለአብሮነት ወንድማማችነት፣ ሰላም፣ አንድነትና ልማት በጋራ የመስራት ልምድ እንዲያካብቱ መልካም ዕድል ፈጥሮላቸዋል። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ሁሉም የሃይማኖታዊ ተቋማት አስተምህሯቸውን በማጠንከር በተለይም ስለ ሰላምና ስለ አብሮነት በመስበክ ለኢትዮጵያዊ አንድነት እንዲሁም ለኢትዮጵያዊ አብሮነት የበኩላቸውን ሊወጡ እንደሚገባም ኃላፊዋ ጥሪ አቅርበዋል። ልክ እንደ ከዚህ ቀደሙ በሰላም በልማትና በሀገር በህዝብ አንድነት ዙሪያ መንግስት ህገ መንግስቱን መሰረት በማድረግ አብረን መስራታችንን የበለጠ የምናጠናክርበት ወሳኝ ወቅት ነው። ስለሆነም ወቅቱ የእኛን አንድነት ህብረት በእጅጉ የሚያስፈልግበት ስለሆነ አንድ እንሁን። የሃይማኖት ተቋሞቻችን የተከታዮቻቸውን ሰላም እንጠብቅ። ለሀገርና ለህዝብ ሰላም አበክረን እንጸልይ፣ ዱዋ እናድርግ፣ ተግተን እንስራ።